አድማጮቻችን መሰንበቻ ነው። ኤፍኤም አዲስ ዘጠና ሰባት ነጥብ አንድ ላይ እያደመጣችሁ ነው። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ከኛ ጋር ስላላችሁ በጣም እናመሰግናለን። ከሰሞኑ ወጥቶ ተወዳጅ የሆነው ከዚህ ቀደም በተለያዩ ስራዎቹ እናቀዋለን፣ ናሆም መኩሪያ አሁን ደግሞ በዚህ ሌላ አዲስ ስራ መጥተዋል ና ስለዚህ ስራው እንዲነግረን እናደርጋለን። መስመር ላይ አግኝተነዋል። እንዴት አለ ናሆም? ሰላም ሰላም፣ እንዴት ነው አለን ይመስገን። ደህና ነህ ሆይ አለን፣ እግዚአብሔር ይመስገን ሁሉ ሰላም አለን። አልበም ሲጠበቅ አሁንም በነጠላ ነው የመጣው ተገቢ ነው? አዎ ያው በነጠላ በነጠላ ይሻላል ብለን ነው በነጠላ ተከስተናል። ነጠላ ሙዚቃዎቹ በጣም ተወዳጆች ናቸው፣ ከዚህ ቀደም የሰራቸውና እነሱ ለአልበም አቅም አልሆኑህም ወይስ አሁንም ገና ብዙ መወደድ ይቀረኛል ነው? አልበም መሰለ የአልበም ስራ የሚያስፈልጉት ብዙ ነገሮች አሉና እነሱ ነገሮች ከተሟሉ በኋላ በደንብ ደግሞ ደረጃውን የጠበቀ አልበም ይዤ ለመምጣት ስላቀድኩኝ ትንሽ ጊዜ ወዘጃ አለሁኝ። ያው ሲንግል እስከዛ ድረስ ግን ያው ቆንጆ ቆንጆ ሲንግሎችን እያቀረብኩ ነው ያለሁት። ይወደዳሉ ስራዎች። ባለፈው ብስራትን ሳውራ፣ ከዚህ ዘመን ድምጻኖች፣ ሙዚቀኞች ናሆም መኩሪያ በጣም ደስ ይለኛል፣ ጎበዝ ነው፣ አቅም ኢነርጂው፣ ሁሉ ነገሩ ደስ ይላል ብሎ አድናቆት ሰጥቶሃል። ይህንን ሰምተ ይሆንን? በጣም ሰምቼ በጣም ነው የተደሰትኩት። በጣም በጣም ብስራ ሱራፌል ማለት እኔ በጣም ወደው፣ በጣም ማከብረው፣ ማደንቀው አርቲስት ነው። በጣም ለእኔም ደግሞ ኢንስፓይሬሽን ነበረ እና በጣም ኢንስፓየር ከሚያደርገኝ አርቲስቶች ውስጥ አንዱ እሱ ነው እና በእሱ ደግሞ መወደድ በጣም ትልቅ ነገር ነው እና በጣም ነው ደስ ያለኝ። አይ አሪፍ ነው። እንግዲህ አሁን በእኔ ውጪ ግጥምና ዜማ ሄደ ብትወስድ ጥሩ ነው በቃ። በአንድ አልወሰድክኝ ብን እስካሁን ከሱ እያሰብክ አደለ? እያሰብን ነበር። ባለፈውም ተገናኝተን አውርተን ነበር እና እያሰብን ነው። በእርግጠኝነት ቆንጆ ስራ ከምስራት ሱራ ፊልም ውስጥ ጥርጥር የለውም። አዲሱ ስራህ ተወዳጅ ሆኗል። አጫዋቱ ያው አፍሮ ቤት አንዳንድ ሙዚቀኞች አሉ ሜዳቸው ነው ይባላል። የሆነ የሙዚቃ ፈርጅ ና ሜዳህ እየሆነ ነው። ይሄኛው ሀውስ አፍሮፊት ሀውስ አፍሮቤት የሚባል አይደለ? እንደዛ ይጠራልና፣ ምንድነው አፍሮ ቤት ላይ ሙጭጭ እያልክ ነው? ያዝ እያረከው ነው። አዎ ትንሽ ያዝ እናድርግ ብለን ነው ማለት። አፍሮቢት ያው በዓለም አቀፍ ደረጃ ተጽዕኖ እየፈጠረ ያለ የሙዚቃ ስልት ነው የእኛ የአፍሪካውያን ደግሞ የሙዚቃ ስልትም ስለሆነ እንደ አፍሪካዊነታችን አፍሮቢትን መጫወቱ ጥሩ ነው ብዬ ስላመንኩኝ ና እኔም ደግሞ የተሻለ ነገር ማሳየት ስለፈለኩኝ ነው። ከአፍሮቢትም ባሻገር ሌሎች የሙዚቃ ስታይሎችንም መጫወትና ማቅረብ ወይ የማይቀር ነገር ነው። ስለዚህ አይቀርም። ወደፊት አልበም ላይ በተለይ አልበም ላይ ለየት ያሉ የሀገራችን የሙዚቃ ስልቶችንም አድርጌ ነው የምከሰተው። በጣም ደስ ይላል አዲሱ ስራህ። መነጋገሪያ ሆኗል። ተወዳጅ ሆኖ የተለያዩ ማህበራዊ ትስስር ገጾች ላይ ሰዎች ትሬንድ ሲያደርጉት ወይ ደግሞ ራሳቸውንም ጭምር ሲፈትኑ እያየን ነበረ ና ሲኦል ወይስ ገነት ርዕሱ ጀምሮ ነው ብዙ ትኩረት የሳበው። ምንድን ነው መነሻ ሲኦል ወይስ ገነት? በቅድሚያ ግጥሙን የጻፈው ወንደሰን ይሁብ ነው። የእሱ ሀሳብ ነው። ሙዚቃው የዜማው ስሜት ነው። አይ ቲንክ ወደዛ ሀሳብ ያመጣው ና ያው ሲኦል ወይስ ገነት የምንልባቸው ብዙ ጉዳዮች አሉ በህይወታችን ውስጥ አንዳንድም ደግሞ ቆም ብለን ሲኦል ወይስ ገነት ብለን ማሰብ ያለብን ሰዓት ይኖራል በህይወታችን በምናሳልፈው በምናደርጋቸው ነገሮችም በሪሌሽንሽፓችንም እና ትንሽ ጠንከር ያለ ሀሳብ ያለው ነው እና ጠንከር ያለም ውሳኔ የሚያስፈልገው ነው ከጥያቄው በኋላ ማለት ነው እና ጥያቄ ነው ያው ሲኦል ወይስ ገነት ነው ጥያቄ ነው እና በህይወትህ መስመር ይኖርሃል የህይወት መስመር ይኖራል። ሁሉም ሰው በቃ መስመር ጫፍ ላይ ደረሰ በምትለው ጉዳይ ላይ ሲኦል ወይስ ገነት ብለህ የምትጠይቅበት ትንሽ ጠንከር ያለ ሀሳብ ነውና፣ ፍቅር ሙዚቃ ነው እና በፍቅር ግንኙነት በፍቅር ህይወት ውስጥ የተመቹና ያልተመቹ ነገሮች ሲገጥሙ ራስን የጠየክበት አይነት ሙዚቃ ነው እንደተረዳሁት። ምን መሰለ አንዳንዴ ፍቅር ላይ ያሳለፍከው ህይወት ይኖራል መልካም ጊዜ ይኖራል። መልካም ጥሩ ጊዜዎችን አሳልፈ ይሆናል። አንዳንዴ ደግሞ መጥፎ የሚባሉ ጊዜዎችን ወይ ደግሞ መጥፎ ባህርያትን አይተህ ስቀህ ታሳልፋችኋለህ እና አሁንስ በዛ የምትልበት ሰዓት ላይ ሲኦል ወይስ ገነት? እንደዚ አይነት ስሜት ነው ያለው። ከወጣ በኋላ እንዴት አገኘኸው? የሙዚቃ አድማጩን ስሜትና አስተያየት በጣም እጅግ በጣም ደስ በሚል ሁኔታ በስልክም እየደወሉ ሶሻል ሚዲያም ላይ በኮሜንትም በጣም ብዙ ሰዎች የሙዚቃውን አሪፍነት ገልጸውልኛል። እንደወደዱትም በደንብ አድርገው አስረድተውኛል፣ ስሜታቸውን አጋርተውኛል። እኔም በጣም ደስተኛ ነኝ። በዚህ ከዚህ በኋላ ጉዞ ወደ አልበም ነው ወይስ እንዲሁ አዳዲስ ነጠላ ሙዚቃዎች ይኖረሃል? አልበም ያው ቀን ባይቆረጥለትም ግን ደግሞ ምናልባት እስካሁን የትክበት ርቀት ምን ይመስላል? አዎ ያው ከዚህ በኋላ እንግዲህ ወደ አልበም፣ የኔም ስሜት እንደዛ ነው። አልበም አውጥቼ የተለያዩ የሙዚቃ ስልቶችንም እንዳስሼ፣ የተለያዩ ሀሳቦችንም አንስቼ ማስቀምጥበት ጊዜ ላይ ነኝ ብዬ ምን አለሁኝ እና አልበም የመስራቱ ነገር አለ። በየመሀሉ ደግሞ ያው ሲንግል መስራቴ የማይቀር ነገር ነው እና ሁለቱም ይቀጥላል። እኛ ለጊዜው እንግዲህ እጃችን ላይ ያለው ትኩሶ አዲሱ ስራህ ነው፣ እሱን እንጋብዛለን። እሺ፣ እሺ። በጣም እናመሰግናለን። በደስታ በደስታ። እኔም በጣም ነው የማመሰግነው አክብራችሁ ስለጋበዛችሁኝ፣ እግዜር ያክብርልኝ። እሺ፣ እሺ። መሰመሻ አድማጮቻችን ከዜማ በኋላ ይመለሳል አብራችሁ ነው ነው